ጥሩ የኢኮኖሚውን ሁኔታ እንዴት ተገናዝቧል ስትለኝ ምናልባት በጀቱ በስተዋል የሚል ሀሳብ ይዘህ ኦልሞስት ወደ ሁለት ትሪሊዮን የሚጠጋ ነው። ከኢትዮጵያ አቅም አንጻር ይሄ በጣም ትንሽ ነው። እሱ ትክክል ነው። ባለፉት ዓመታት አጠቃላይ የበጀት አጠቃቀማችንም የገቢ አሰባሰብ አቅማችንም በጣም እየጨመረ ነው የመጣው የገቢ ውን ብታይ ሶስት አራት ጥፍ አድገናል ባለፉት ሰባት አመታት በጣም ትልቅ እድገት ነው ያለው በጀቱም ያው ትሪሊየን ኦልሞስት ወደ ሁለት ትሪሊየን የሚጠጋ በጀት ነው እያጸደቅ ነው ያለ ነው ይሄ አጠቃላይ ኢትዮጵያን ኢኮኖሚ በአግባቡ ያገናዘበ ነው የበጀትን ሁኔታ ስታይ እንግዲህ ገቢህን ወጪንና ጉለቱን ነው የምታየው ይሄኛው የበጀት ዝግጅት እንዳየኸው ወደ አንድ ነጥብ አምስት ትሪሊየን የሚሆነው ገቢ ነው የአገር ውስጥ ገቢና የውጭ እርዳታን ጨምሮ ስለ በጀት ጉድለቱ ቅድም ጌታቸው ሲያነሳ የነበረው ቁጥር እንግዲህ ከሀገር ውስጥ ብድር 277 ቢሊዮን አካባቢ ብሏል። 140 የውጭ ብድሩ ሁሌ ምክር ቤት እየድን የምናጸድቀው 40 አመት የሚከፈል እንደዚህ ነው። ኢኮኖሚ ውስጥ ተጨማሪ ሪሶርስ እየመጣ ነው ማለት ነው። የሀገር ውስጥ ብድሩ ግን እንዴት እየቀነሰ እንደመጣ ታያለ። ያው 3 ፐርሰንት በጣም ኮንሰርቫቲቭ ብለን የአውሮፓ ህብረት ስታንዳርድ አለ ሶስት ፐርሰንት የሚባል ከዛ እየቀነስን መጥቶ ዛሬ ስለ አንድ ፐርሰንት የተጣራ የበጀት ጉድለት ነው የምናነሳው። ይሄ ከአጠቃላይ ኢትዮጵያ ኢኮኖሚ አቅም አንጻር በጀቱ እንዴት በጣም በጥንቃቄ ነው የተሰራ የገበያ አቅሙ እንደጨመረ የጉድለቱን ደግሞ በጥንቃቄ ከኢኮኖሚ ውስጥ በሚመነጨው ገንዘብ ከገበያ የሚገዛ የትሬዠሪ ቢል መስራታችን ነው የሚያሳየው። አንዱ ያነሳ ሁለተኛው ሀሳብ አጠቃላይ የበጀቱ ትኩረት የሚለው ነው። በተለይ ድህነት ቅነሳ ላይ በጀቱን ዝርዝሩን ብታየው ይሄ የምናወራው 19 ትሪሊየን በአመዛኙ ድሃ ተኮር ላይ ኢንቨስት የሚደረግ ነው፣ ከ60 ርት በላይ እንዲሁ አንዳንድ ምሳሌዎች ላንሳለን። አሁን መንገድ ላይ ወደ 115 ቢሊየን አካባቢ ኢንቨስት እናደርጋለን። ትምህርት ላይ ለመንገድ ስራ ትምህርት ላይ 116 ቢሊየን ግብርና ላይ 149 ማዳበሪያ ድጎማን ጨምሮ ዘንድሮም 84 ቢሊዮን ያክል የማዳበሪያ ድጎማ የምናደርግ ነው የሚሆነው ጤና ላይ 60 ቢሊዮን እነዚህ ወሳኝ ደሀ ተኮር ኢንቨስትመንት የምንላቸው ዘርፎች ናቸው ይሄ የፌዴራል ውጭ ነው የማነሳለን ቅድም ጌታቸው ያነሳል 314 ቢሊዮን እንዲሁም ደግሞ የኤስዲጂስ የምንለው 14 ቢሊዮን 330 ለው አንድ ላይ ይሄ በክልሎች በኩል የሚደረግ ኢንቨስትመንት ነው ብዙ ነገሩ ትምህርት ላይ ጤና ላይ የሚሆን ነው ስለዚህ በአጠቃላይ የበጀቱ ትኩረት ድሃ ተኮር መሆኑን የልማት ዘርፎች ላይ ያተኮረ መሆኑን እንደ አጽንኦት ሰጥቶ ማንሳት ይቻላል ማለት ነው። ለምሳሌ ቅድም የበጀት ጉድለትን አንስተውልኛልና እንዴት ለመሸፈን ታቅደዋል? ይሄ በጣም በጣም ቁልፍ ነገር ነው። ይሄ አመት አንዳንዴ ስኬት በዛ እና እዚህ ሀገር ብዙ አይነገርለትም እንጂ ለመጀመሪያ ጊዜ ከብሔራዊ ባንክ አምስት ሳንቲም ሳንበደር በጀቱን የዘጋንበት ነው አልቋል እንግዲህ የሰኔ ቅዳችንም ስርተን ጨርሰናል እያለቀ ነው አረጋግጥ ልንፈልገው ምንም አንድን ብር ከብሔራዊ ባንክ ሳንበደር አመቱን እንጨርሳለን ይሄኛው አመት ሳይሆን እንግዲህ ብዙ ጊዜ ክቡር ጠቅላይ ሚኒስትሩ እንደሚሉት መልካም ስራ መስራት ግን ባህል ማድረግ የሚሉት ነገር አለ አንድ አመት ሰርተው ካቆምኮ ትርጉም የለውም ማስቀጠል ማስቀጠል በሚቀጥለውም አመት የተዘጋጀው በጀት እንዳየኸው ቅድመ ያነሳሁልህ 107 ቢሊዮን ከሀገር ውስጥ የሚገኝ ብድር አለ። በነገራችን ላይ ይሄ ከዚህ ውስጥ ወደ 14 15 ቢሊዮኑ አምና ለተበደር ነው። ፕሪንሲፓል የሚከፈል ነው። ዋና ብድር የምንከፍልበት ነው። ለፋይናንሲንግ የሚሄደው ከዚያ ይቀ ለዚህ ነው የተጣራና ግሮስ የምንለው ያንን ልዩነት ተመልካቹ ቢረዳ አድርጎ ነው። ግን እንዳየኸው አንደኛ ከገበያ የሚመጣ ብድር ነው ትሬጀሪ ቢል ገበያውን የግምጃ ቤት ሰነድ ገበያውን ዘመናዊ አለም አቀፍ ተሞክሮን የቀመረ ገበያ አድርገነዋል አሁን በቅርቡ ከባንኮች ጋር አንድ ትልቅ መድረክ ነበረን ከብሔራዊ ባንክ ጋር እኔም በተገኘበት ለባንኮች ስንላቸው የነበረው በጣም ትልቅ የኢንቨስትመንት እድል ነው የመጣላችሁ አየ ባንኮቹ አካባቢ የብጅታ አይረዱትም ነበር መንግስት ቸግሮት የሚቸገሩለት እንጂ ለራሳቸው አዋጭ የሆነ ኢንቨስትመንት እንደሆነ አያስቡ። አሁን እኮ ትሬጀሪ ቢል ገበያ ማለት ለባንኮቹ በአማራጭ ኢንቨስትመንት እድል ነው። ያላቸውን ገንዘብ ትሬጀሪ ቢል ላይ በጣም እንግዲህ አስተማማኝ የሆነ ነው። ኪሳራ ብላ ትሰጋም፣ መንግስት ራሱ ለሚበደረው በጊዜ ይመልሳል። ዋጋ ንረትንም አደሴንትን ያደረገ ነው። ለምንድን ነው ይህንን የምልህ? በዚህ አመት በነገራችን ላይ ዋጋ ንረትን በተመለከተ ቅድም እንደተነሳው የዋጋ ንረት እየቀነሰ መጥቷል። እኔ እንደው ግለጻው ብትለኝ እንዴት ነው የሚታይ የዋጋ ይሄ ዋጋ ንረት የሚባል ችግር ቀንዱን ይዘነዋል። አሁን ምክንያቱም አምና ሰላሳ ምናምን በመቶ የነበረውን ዘንድሮ በ13 14 በመቶ ነው የጨምረው። ምን ማለት ነው? አልጨመረም ማለት አይደለም። የዋጋ የሚጨምርበት መጠን እየቀነሰ ነው። ችግሩን አግኝተነው እየፈታነ ነው ማለት ነው። ይሄ የተናበበ የገንዘብና የፊስካል ፖሊሲ መኖሩ እንዲህ አይነት በጣም ቁጥብ የሆነ የፊስካል ፖሊሲ መያዛችን ብሔራዊ ባንክ ደግሞ ጠንካራ ዘመናዊ የገንዘብ ፖሊሲ ማካሄዱ የዋጋ ግሽበት እዚህ ሀገር እንዳይባባስ ማድረግ ይችላል ማለት ነው። እንዳይጨምር አድርጎታል፣ መቀነስ ጀምሯል። ኦፍኮርስ ይህን ቀጥለን ወደ ነጠላ አህዝ ማውረድ አለብን። እቅዳችንም ይሄ ነው፣ ከሚቀጥሉ ዓመታት ወደ ነጠላ አህዝ ማውረድ አለበት። በያ በኩል ደግሞ የህዝቡ የኑሮ ውድነት ሸክም የሚቀንሱ ስራዎች መስራት አለበት። ዋጋ ቢቀንስም፣ አጠቃላይ ደግሞ ሲካማቸው የቆየ ዋጋ ሁኔታ አለ። ያ የኑሮ ውድነት ዜጎች ላይ ያው ሸክም መሆኑ አልቀረም። ያን ምርትና መታመረትን በመጨመር የዜጎችን ነገብ ያቅም በመጨመር እየቀነስን መሄድ አለብን። ግን በጀቱ የዋጋ ግሽበት እንዳይባባስ አጠቃላይ የተረጋጋ የማክሮ ሁኔታ እንዲኖርና ወሳኝ የምንላቸው ቅድም የተነገረው 8.9 ፐርሰንት እድገት የሚመጣው በጀትን ውጤታማ በሆነ አምራች ዘርፍ ላይ ኢንቨስት ስታደርግ ነው። አሁን መስኖ ላይ፣ ግብርና ላይ፣ ማዕድ ላይ ነው ኢንቨስት የምናደርገው አይሲቲ ላይ። እነዚህ ኢንቨስትመንቶች ኢኮኖሚ እድገቱ እንዲቀጥል ያደርጋሉ፣ የሳድል ይፈጥራሉ። በያ በኩል ደግሞ የበጀት ምንጩ የዋጋ ግሽበትን የሚያባበስ ስላልሆነ የተረጋጋ ማክሮ ውስጥ ኢኮኖሚው እያደገ እንዲሄድ እድል የሚፈጥር በጣም በጣም ታስቦ የተዘጋጀ በጀት ነው ለማለት ነው።